አላቃ ማለት ነው ወይም ደግሞ የአንድ ማህበረሰብ ተጠያቂ ማለት ነው። ረኢስ ማለት ደግሞ መንግስት ማለት ነው። በዛም ከዛሬ አንድ ሺህ ዓመት በፊት ነው ያለው። አንደኛ ነገር ሼ ሁሴን የሚባለው ኢትዮጵያ ላይ መንግስት ሆኖ ያውቃል? የምታውቁት ሰዎች ካላችሁ እንድታስረዱኝ ይፈልጋለሁ። ሁለተኛ ነገር ዚያራ ደርሷል አለ ዚያራቱል ቁቡር የሚባለው ጊዜ ተገድቦለት በወቅት ታውቆ ስደት የሚወጣለት የቀብር ዚያራ የትኛው ክታብ ላይ ነው ያለው?

አማ ዝያረት አልቁቡር የታወቀ ነው። ባለፍንበት ጊዜ ድንገት ከመጣንበት እንዘይራለን። ከዛ ውጭ ግን ቀን ተቆጥሩ፣ ጊዜው ታውቁ፣ ቀኑ እየተመላለሰ ስንቅ አዘጋጅቷችሁ፣ እቃችሁን ጭናችሁ ሂዱለት የሚል ነገር በሀዲትም በቁርአንም አልመጣም። ከመጣ ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ማስረጃውን እንጠብቃለን ኢንሻአላህ። ሌላኛው የነቢዩ ሰለላሁ አለይሂ ወሰለም ቤተሰብ አለ። ሼኸና ሁሴን የነቢዩ ሰለላሁ አለይሂ ወሰለም ቤተሰብ ለመሆኑ ማስረጃ አላችሁ? ሁለተኛው ነገር ወልይ አለ። በሸሪያችን ውስጥ አንድን ግለሰብ ለይተን አንተ ወልይ ነህ ማለት ይቻላልን? አይቻልም፣ ማስረጃ ካልመጣለት በስተቀር። ይሄ ሰውዬ እያለ ያለው ሼኸና ሁሴን ወልይ ናቸው እያለ ነው። ወልይ መሆናቸው ከቁርአን ከሐዲስ ማስረጃው ምንድን ነው? የጀነት ሰው መሆኑ ወልይ ናቸው ማለት እንግዲህ የጀነት ሰው ማለት ነው። ምክንያቱም አላህ ሱብሃነሁ ወተዓላ ወልዮችን አስበስሯል። ነገር ግን እሱን ኻስ አድርጎ ወልይ ያደረገው አንቀጽ፣ ሐዲስ አለ? አንድን ግለሰብ አንተ ወልይ ነህ ብሎ ለመጠራት ማስረጃ ስለሚያስፈልግ ማለት ነው። የለም ካለ ሃቱ ቡርሃነኩም ኢንኩንቱም ሳዲቅ። ሌላኛው አህለል በይት መሆኑን ማስረጃ አላችሁ? እስቲ የነቢዩ ሰለላሁ ዓለይሂ ወሰለም ከነቢዩ ሰለላሁ ዓለይሂ ወሰለም ዝርያ መሆኑ ሰነድ አብጡ እስቲ። ምክንያቱም ሰነድ ያስፈልጋል ሁሉም ነገር እሳቸው ዝያራ ደርሰዋል። ዋናው በዒዱ ቀን ነው የሚሆነው እያሄድን ዘይር በጣም በረከት አለው እሳቸውን ዘይሮ ያልተጠቀመ ሰው የለም። የእነሱ ቀብር ዝያራም እንግዲህ ትልቁ ምክንያቱም ትልቁና ትንሹ አለውና ዋናው የዝያራው ቀን ዒድ ቀን ነው እያለ ነው። በነገራችን ላይ አንድ ነገር ልብ ልትሉ የሚገባው እህት ወንድሞች በዚህ በዒድ አል አድሓ ጊዜ። የእሱን ቀብር ሄዶ መዘይር ሐጅን አስር ጊዜ ከማድረግ ይበልጣል ነው የሚሉት። ይህንን እዕትቃድ አላቸው። ይሄ አሉ ባልታ አይደለም፣ ስለ ኖርንበት ነው፣ ህጂ ስለማቀው ነው፣ አገሩም ስለ ነበርኩበት ነው። ያኒ መካን አስር ጊዜ ከምመጣ አንዴ የሼህና ሁሴንን ቀብር ሄደ ብዘይር ይበልጣል። እነሱ አመለካከት ወልዕያዙ ቢላህ፣ ሌላኛው በረካ አለው አለ

ኢላ ሊዩቀርቡና ኢላ ላሂ ዙልፋ በማለት እነዚያ ከአላሁ ስብሓነ ወተዓላ ውጭ ያለውን ነገር ወዳጅ አድርጎ የያዙት እኮ ይላሉ፣ አናመልካቸውም እኮ ይላሉ፣ ወደ አላሁ ስብሓነሁ ወተዓላ እንዲያቀርቡን እንጂ ቀረቤታን እንዲያቀርቡን እንጂ በማለት ለነቢዩ ሰለላሁ ዐለይሂ ወሰለም መልስ ይሰጡ ነበር። አላሁ ስብሓነ ወተዓላ ደግሞ ሽርክ ማለት ይሄ ራሱ ነው ብሎ ነው የገለጸላቸው። ሌላኛው ምን አለ?

አንድ ቅጥሚርን ያክል በትምህር ፍሬ ውስጥ ያለው በዛቺ በሸሎቋ በቀዳዳ ውስጥ ያለውን ያክል እዛ ውስጥ የምትገኘው ረቂቅ የሆነ ቆዳ አለች። ያችን ያቺን ቆዳ ያክል አይመልከውም ነው የሚሉ አላህ ሱብሓነሁ ወተዓላ። እዚህ ጋር እያለ ያለው ደግሞ ሓጃውን አቶ አያውቅም እዛ ይሄደ እያለ ነው። ወደ አላህ ያቀርባሉ። ሱብሓነሁ ወተዓላ ኢንሻአላህ የቂያማ ቀን ደግሞ ሸፋዓ ይሆኑናል። ወደ አላህ ያቀርባሉ።

ይሄንኑ ነው አላሁ ስብሓነ ወተዓላ ሙሽሪኮች ላይ ረድ ያደረገው ምን በማለት? ወያዕቡዱነ ምን ዱን ላህ ማ ላ የዱሩሁም ወላ የንፈዕሁም። ከአላሁ ስብሓነሁ ወተዓላ ውጭ ያለውን ነገር ያመልካሉ ሊጠቅማቸው የማይችል ሊጎዳቸውም የማይችል አለ። ወየቁሉነ ሃኡላይ ሹፈዓኡና ንደላህ፣ ከዛም ይላሉ

ስብን ዩለዚላሞት እነዚህ ሰዎች ሸፍዓ የሚሆንላቸው ነገር በዚህ ምድር ላይ ያለውን አላሁ ስብተላ የማያውቅ ነገር እነሱ ያወቁታለን እ አላህን ለማሳወቅ ይፈልጋሉ በዚህ ምድር ላይ ሊሆን የሚችለውን ነገር ማለት ነው ስብንላ ይህ አላሁ ስብን ተላ ላይ መቅጠፍ በመጨረሻ በመጨረሻ ምንአንድ ነገር ማለት ይፈልጋለሁ እነሱ ቀብር ዘንድ ሄዱ መለመን